አላየኩም ቆይ እስኪ፣ እንትን ነህ። አላየሁም ቆይ እስኪ እንድትመሽ አለኝ። ቆይ እኔ እንኳን ምንድን ነው እኮ ነበረ ምን ውስጥሽ ምናምን እንትን ያለች ነበር። አላቀኑን አታውቂው ነበር

ምን ፍቅር እያሳለች ነው? አራሱ አይደለም። ለምን እንትን ብሎ ነው? እንዴት እንደዚህ ሊሆን ይችላል? እስከዛ ይላጭ። አይ ሚድንዳ እንዳይሻል እ ምን እንዳይሻል እ ባደበረ ችግር የለውም።

አይ ልክ ኧረ እንሄዳለን ተባብለን፣ ችግር የለውም ሌላ ጊዜ እንሄዳለን። ልብሽ ነው ይሰማሻል ነኝ

ይሄንም ለለ ሌለ ነገ መሄድ እንችላለን። እንዳትላቸው ምን ችግር አለው ተጣጥቤ፣ ምናምን እንሄዳለን እሺ።

እና ቤተሰቦቼ ዛሬ ዘንላችሁ የመጣ ነው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ እንወዳችኋለን። ጌወን ዛሬ ተሸውድሃል አይደለ? እንሰራልሻለሁ። ኧረ አንተ መፎከር ብቻ ምትላችኋለን?